ጓደኛ ሊኖርሽ ይገባል፣ ግን በውስጥ ብታረጊ አይሻልም። አሁን በእንደዚህ አይነት መልኩ አሁን ሰው ስም በምን ይረዳሻል? አሁን ማለት ከሱ ጋር ውስጥ ላይ ቢሆን ጓደኛ ልክ ነሽ ቢኖርሽ ኖርማል ነው፣ ግን ሚዲያ ላይ ባይሆን ጥሩ ነበር። ያው አይቼ በአካል ነበር ለአውራ ልናወራሽ የፈለግነው ግን ስላላገኘንሽ ነው አይደል? ቤት መተን ነበር እንዳለችሽ ሆናል እንዳልንሽ ስልክ ሽማይ ሰራም ነበርና፣ ቤት መተን አላገኘንሽም። ለዛ ነው አሁን ይደወልንልሽና ወይ ማለት ደግሞ አልፈለኩ እንደዛ ደግሞ ያው አልፈልግንም ነው። ቀጥታ አንቺ ማግኘት ነበር ይፈልግ ነው። ያው ብር ነው ሰሞኑ ያየነ ያለው ነገር እንደዛ እንዳይፈጠር በሚል ነበረ። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም እግዚአብሔር ይመስገን። አለውኝ እንዴት ናችሁ? ደህና ነኝ። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው ሰላምና ጤና ነውና አለን እግዚአብሔር ይመስገን። ያው ጉዳዩን ታውቁታላችሁ። ትናንትና ከኤልዱዬ ጋር አብሬን ነበርኩኝ እና ሩታ ጋር ልንሄድ ከሩታ ጋር ልናወራት ተነጋግረን ነበረ። ቀጥታ ቤት ነበረ እየሄድ ነው ያው ቤቷን ስላሳወቀችን አካባቢዋንም ያኔ ስላየ ነው በቪዲዮ እዛ ትሆናለች ብለን ሄደን ግን ማግኘት አልቻልንም። እሷን አብረን ሄደን ነበረ ከኤልዱዬ ጋራ ማግኘት አልቻልንም እና በጣም ነው አዝኜ የተመለስኩትኝ። ለምን ብዙ ነገሮችን ላወራት አስቤ ነበረ ከኤልዱዬ ጋር ሆኜ፣ ምናልባት ኤልዱን ትንሽ ብዙ ነገሮችን ከኔ ይበልጥ ከሷ ጋራ ብዙ ነገር እንትን ብለዋል ብዬ በሚል። ከእሷ ጋር ላውራት ነበረ ግን ላገኛት አልቻልኩኝም። ሩታን እና ግራ ገባኝ እኔን ማለት ነው እና እዚሁ ሰፈር ነው ያደርኩት። ኤልዱ ጌጋ ነበርኩኝ። እዚሁ ሰፈር ነው ያደርኩት። ሌላ ቦታ ነበርኩኝ። ረጂ ፎቁን ብያት አለሁኝ እና ትመጣለች። እሷም አንዳንድ ሀሳቦችን ትሰጣለች። ምናልባት ከሰራልን ስልኳ ድጋሚ እንሞክረዋለን ከኤልዱ ጋራ። እኔ ግራ ግብትን ያለኝ ቤተሰብ ምን እንደሆነ ታውቃላችሁ። ማለት አንድ ነገር ላይ አስሬ መመላለስ በጣም ያስጣላል። ሁሌ ሁሌ አንድ ነገር አንድ ሀሳብ ላይ ማውራት ያስጠላል፣ በጣም ለሰሚውም ለምኑም ነገር ሁሉም ነገር ያስጠላል። ምክንያቱም አይሆንም እና አሁን የሆነው እንደዛ ነው፣ እኛ ህይወት ላይ ማለት ነው። ሀይሚጋ ሂጂ አውሪያት ሀይሚን ምናምን እያላችሁኝ ነው በብዛት ማለት ነው። አሁንም እንደ አብርች ተመሳሳይ መልስ ነው የምሰጣችሁ ለቤተሰብ ማለት ነው። ሳላወራ ቀርቻ አደለም። እሷንም ቢሆን እያንዳንዱ ነገራቸውን አሁን የሚሰሩት ነገር እኔ ግራ ነው የሚገባኝ። ህይወታቸው ምን አይነት እንደሆነ፣ ላይፋቸው ምን አይነት እንደሆነ አላቅም። ልጆች ሆነው ምን እንደሆኑ፣ ሀሳባቸው ምን እንደሆነ ምንም ሊገባኝ አልቻለም፣ እኔ ማለት ነው ልቁም ቢሆን ትንሿን ብትሆን ማለት ነው። እና ብዙ ጊዜ አላገኛቸውም ብያቸዋለሁ። ሩቅ ቦታ ነው፣ ተበታትነው ነው ያለነው። እንደነገርኳችሁ አስሬ ማውራት ነው የሚሆኑ ይሄንን ነገር ለምን አንድ ቦታ ላይ ብትሆኑ ቤተሰብ ሲጀመር ልጆች እነግራቸዋለሁ። ታላላቃቸውን ስትቆጣቸው የዛሬ ልጆች ሸሽተው የሚሄዱ ናቸው። ትንሽ ሀርድ ስትፈጥርባቸው የማይሆን ነገር የሚያደርጉ ናቸው እና ከዛ የተነሳ እኔ ማድረግ ያለብኝን እሷንም ቢሆን ማውራት አለብኝ ግን ከሷና ከአብሮች ጭራሽ አይገናኝም። ለምን ይሄኛው ህይወት ብሎ የገባበት ነው እና አልፎም ተርፎ ወደ ሶስተኛ ምዕራፍ እየተሻገረ ያለበት ሰዓት ነው እሱ እና የእሱን ነገር እንትን ቢል የተሻለ ነው እና የእሷ ግን አሁንም ቢሆን አይሚ ምላት ነገር ነገሮችን ቆመ ብለሽ እይ አስተውዬ፣ ምክንያቱም የሚበጅሽን አድርጊ ብያት አለው። በውስጥ መስመርም አሁንም እላት አለሁኝ ማድረግ ያለብሽ ምንድን ነው ትዳር አንዴ ከተገባበት በኋላ መውጣት ከባድ ነው። ዋጋ ያስከፍላል። መጀመሪያ ነው ሴት ልጅ አይታ ነገሮችን አገናዝባ ይሆነኛል ወይ ይሄ ነገር ህይወቴ ይሆነኛል ወይ ብሎ ማንም ስላለሽ አይደለም። ኦዴንስም የራሱ ሀሳብ ሊሰጥሽ ይችላል። ሰውም ከግራ ከቀኝ የራሱ ሀሳብ ሊሰጥሽ ይችላል። ቤተሰብም የራሱ ሀሳብ ሊሰጥሽ ይችላል። ግን የትኛው ነው የተሻለው? ህይወቴ ላይስ የትኛው ነው ሊሄድ የሚችለው ከኔ ጋራ የቱ ነው የሚሄደው? የሚለውን ነገር ቆም ብለሽ ብታይ፣ ባይ ኔ ነገሮችን እያንዳንዱ ነገረችሁ ነው እንደዛ እንደዚህ ስሰሩ ያለው ነገር ሁሉም ደስ አይልም። የሚታየው ነገር ደስ አይልም። ሚዲያም ላይ ራሱ ማየትም ያስጠላል። ምክንያቱም ይሄ እኮ የሆነ ቦታ ላይ ደርሳችሁ ይሄ እኮ ወንድሜ ነው እችኮ እህቴና ስትሉ ኩራት አለው ጥሩ ነገር ላይ ሲሆን እና እንደዛ ደግሞ ስትሆኑ በዛው ልክ ስብራት አለው ለቤተሰብ ማለት ነው እና ወይ በውስጥ አሁን አሁን ሁለታቸው ምንድነው ነገር አለማቸው ሚዲያ ላይ ሆነ ከሃ ጀምሮ እስከ መጨረሻው ድረስ ያለውን ነገር ሚዲያ ላይ ነው የሚያረጉት ነገራቸውን ማለት ነው። ግን ከጅምር ውስጥ ላይ ያለውን ነገር ጨርሰው የሆነ ነገር ላይ ደርሰው የሆነ ቢያሳዩ ጥሩ፣ እያንዳንዱ ስቴፕ ላይፋቸውን እያሳዩ ተቸገረን። እኛም ቤተሰብ ምን ማለት እንደምንችል ምን ማድረግ እንደምንችል አናውቅም። ምክንያቱም ሚዲያ ላይ የተሰጣ ነገር ሁሌም እየተሰጣ ነው እያንዳንዱ ላይፍ እየተሰጣ ነው የሚሆነው ማለት ነው። አሁን እየሆነ ያለው ይሄ ነው። አብርሽን ጋ ቢሆን ሀይሚን ጋ ቢሆን ማለት ነው እየሆነ ያለው ይሄ ነው። ግን ከአብርሽ ለየት የሚያደርገው እሱ ትዳር ይዟል። እሷ ከነ ትዳር ያለዘሽ ሰውናት እና ነገርሽን ቆም ብለሽ ልጅነት አያጥቃሽ አስተው አይነሽ። በእርግጥ አቃለው ቆም ብለሽ ነገሮችን ለማየት ሞክሪ እሱ ይሆነኛለሁ አይሆነኝም ወይ እዛ ያል ሰው እንደዚህ ማለት ሳይሆን ብትቺ ሚዲያ ላይ ከማረግ ይልቅ ውስጥሽ ላይ የሚሆነውን የሚበጅሽን ይሄ ወንድ ለኔ ይሆናል ያልሽውን ሰው ትክክለኛውን ሰው ይሻላል። ቢመጣው ሚዲያ ላይ እንኳን እና እንዲህ ከሚሆን የተሻለ የሚሆነው ትክክለኛ የኔ ህይወት ነው ያልሽው ሰው ብታመጪ ነው የሚሻለው። እና እንደዛ ለማድረግ ሞክሪ። በጣም የምወዳት እህቴ ናት እሷም እና አብርሽ ምን እንደዚያው ማለት ነው። እና እንደነገርኳቸው አብርሽ ጋር ብዙ ነገር እንትን ያልኩት ነገር አለ። አሁን ግን አብርሽ ጋር እኔ አሁን ትመለስ ወደ ቤቴ ትምጣ እያለ ስለሆነ እኔ ከሱ ጋር ምን ብዬ ማውራት እችላለሁ? ምንም ማውራት አልችልም። ምክንያቱም መመለስ ያለብኝ ሩታን ስለሆነ ማለት ነው። እና ይሄ ነገር አንዳንድ አንድ ኮሜቱን እንት ያለው ይብቃችሁ። ይሄ ነገር ያብቃ፣ ተቋድ ይቋጭ። ተለያዩ ተፋቷ አይባልም። እንደዚህ ነውር ነው። ምክንያቱም አንድ የተጣመረን ሰው ተለያየ እንዲህ አይባልም። ቤተሰብ በጣም ይቅርታ አድርጉልኝ ለዚህ ንግግሬ ማለት ነው፣ ምክንያቱም እንደዚህ አላቅም መጀመሪያ ምርጫ ቢኖር ምንም ቢኖር ጓደኛ ላይፍ ላይ ነው እንጂ ትዳር አለም ላይ አይደለም። ገብቷቸዋል አይደለም? ስለዚህ ይህንን ነገር ስላለ በቃችሁ ከማለት ይልቅ የሚስማሙበትን መንገዶችን ቢፈጠር ኮሜንታተሮች ራሱን ሰበብ ታደርጉ የተሻለ ነው ብዬ ነው ማስበው። ምክንያቱም ከባድ ነው አለበለዚያ ሲሆን ማለት ነው። ማለት አንዳንድ ሰው በሰዎች ንግግር ወደ ራሱ የሚያስገባ ሰው ስላለ ማለት ነው እና ያ ነገር እንዳይሆን በተቻላቸው አቅም እናንተም አብረው እንዲሆኑ ማበረታቻ ስጡልን ቤተሰብ። ይህንን ነው ከቤተሰብ የምንጠብቀው እና ከባድ ነው አለበለዚያ አይሆንም እንደዛ ማለት ነው እና ያለው እምላችሁ ነገር ይሄ ነው። ብዙ አንዳንድ ኮሚቴዎችን ሳይሰለም ማዘን ነው በቃ አሽሩ ታይ በቃሻል እንደዚህ አውቃለሁ። ብዙ ዋጋ ከፍላለች ብያለሁ፣ ከዚህ በፊትም አሁን እምላለሁ ዋጋ ከፍላለች። ሴት ልጅ ናት፣ ብዙ ነገር አለ። ሴት ጥበበኛ ናት፣ ብልሃተኛ ናት። አስቸጋሪ የሚባለው ሰው እንኳን መቀየር ትችላለች። የማይቀየር ወንድ እንዳለ ሁላ የማይቀየር ወንድ አለ፣ አውቃለሁ። ይሄንን 100% ብትለፉለት ሁሌ ጥሬ የሆነ ወንድ አለ እንደዛው ደግሞ ዋጋ ከፍላችሁለት ደግሞ የዋጋችሁን ፍሬ የምትበሉበት ወንድ ልጅም አለ። እና እኔ ደግሞ ከዛኛው ወገን ነው ብዬ አላስብም። አብርሽ ከነገሮች የሚመለስ ይመስለኛል። ትንሽ ሸሮችን አርቆ የማያየስ ነገር ጎደለው እንጂ አስተዋይ ልጅ ነው። አሁን ግን እየረበሸው ያለው ምንድን ነው? የባክግራውንዱ ጉዳይ ነው እየረበሸው ያለው። በፊት ያሳለፋቸው ነገሮች ናቸው እየረበሹት ያሉት። ምክንያቱም በፊት ያሳለፋቸው ሴቶች አላቅም ብያዋለሁ፣ ከዚህ በፊትም ህይወቱን ሲያዩ ይናደዱ ይሁን እንትን ይሉ ይሁን አላቅም። እና እያንዳንዳችሁም ዙሪያው ላይ የምትመጡ ሁላ አቁሙ። ባለትዳር ነው፣ ህይወቱን ይምራበት ይኑርበት፣ ልጁ ተዉት። ምክንያቱም የሆነ ተስተካከሉ፣ አሁን ትክክለኛ ላይፍ እያሳለፉ ነው በሚባልበት ሰዓት ላይ እናንተ እየመጣችሁ አትበጥብጡት፣ እያንዳንዳችሁ ማለት ነው የራሳችሁን ህይወት ኑ። በቃ ወደ ሚዲያ መምጣት ከፈለጋችሁ በራሳችሁ መንገድ ኑ። በዚህ መንገድ አትምጡ። ይቅርባችሁ ገብቷችኋል። ምክንያቱ ምንም ነገር አታተርፉ፣ ህይወት ከማበላሸት ከመበጥበጥ። ሴት ልጅና ልክ ነው። ሌላ ሴት ስትመጣ የሆነ ነገር ስትሆን መረበሻው አይቀርም፣ ትረበሻለች። ምንም እንኳን እሱ እዛ ነገር ላይ ባይገኝ እንኳን ማለት ነው፣ ባይገኝ እንኳን ትረበሻለች ሴት ልጅ ምክንያቱም የወንድ ባክግራውንድ እስካልቆመ ድረስ የበስተጀርባው ይረብሻታል እና ምንም ላትፈጥሩ ነገር ምንም ላታመጡ ነገር እየመጣችሁ በየጊዜ እየመጣችሁ የሆነ ነገር እየፈጠራችሁ አታበላሹት ህይወቱን። አትበጣጡ ልጁ እና ቤተሰብ። ምንድነው ልለ የፈለኩትኝ ያለው ከጀርባ ያላችሁ ሴቶች አቆሙ ህይወቱን ይኖርበት ልጁ። ይህን ነው ልላችሁ የምችለው። እስኪ አሁን ደግሞ ኤልዱዬን እየጠበቅኳት ነው። ከፎቁ ረጂ ብያታለሁኝ። ከሰራለን ከሮታ ጋር ትናንትና እንመጣለን ስላልናችሁ ሰው ዬ ይጠብቃል እና ለዛ በሚል ነው እንቢ ብሎን በዛ ልንጠፋ ነበረ ማለት ባንመጣስ ብለን ነበረ እንቢ ካለ ሄደን ካጣናት በኋላ ማለት ነው አሁን ግን እስቲ በስልክም ቢሆን ሞክረን ካገኘናት ከኤልዱዬ ጋር ደግሞ እናወራለን ኤልዱዬን ጠብቃት አለሁኝ ቤተሰብ እስቲ ከእሷ ጋር ደግሞ ያለውን ነገር እንትን እንላለን ልምከርህ ወንድሜ ለዝች አጭር እድሜ በቅንነት ዓለም በደግነት አገር ዳግም ውልደት አለ፣ ሕያው ሆኖ መኖር ጥሩ። ሰርተህ ለፍ ህሊናህን አጥራ፣ ዛሬ በሰራኸው ነገ እንድትጠራ። የይቅርታ ሰውሁን ቅያሜህን አንሳ፣ ትውልድን ተሻግሮ ስምህ እንዲወሳ። ዛሬ በጎ ሥራህ ስንቅህ ነው ለነገ፣ ከፍ በል ግልጽሁን ሊያይህ። ቤተሰብ እየመጣች ነው እንግዲህ ፎቁ ይንዘጭ ዘጭ ስትል

ልክ ነው ያለውን ነገር መጀመሪያ አውርቻቸዋለሁ፣ ወይም ቤተሰብን ሄደን እንዳጣናት ምናምን ምናምን ነገር አውርቻቸዋለሁ። ሰላም ባያቸው። ሰላም ቤተሰቦች እንደት ናችሁ? ደህና ናችሁ? እኛ ያለን ፈጣሪ ይመስገን። ቤተሰቦች እንግዲህ ዛሬም እንግዲህ ያው ሳይሳካልን መጥተናል። እንግዲህ አዎ ሩሳ ቤት እንሄዳለን ብለን ነበረ፣ ሄደን ነበረ። ያው እህቴ ነገርሻቸው? አዎ ነግሬያቸዋለሁ። አላገኘናት ስትቆይብኝ፣ እኮ በቃ ለአውራ ብዬ ከነሱ ጋር እያወራው ነበረ። አይ ጥሩ አደረግሽ። እና ስልክን ሞክረን አልሰራለንም። እስኪ አሁን እንሞክርላት አይደል? ለሩታ አዎ፣ ሞክሬላት እስቲ ቤቷን ሄድን አጣና፣ ከዛ በኋላ ስልኳን ስንሞክረው ነበረ። እንግዲህ ዛሬ የሚሰራ ላይ ሰራ ማላቃ እስኪ እንግዲህ ልጆች አስቸግረዋል። ምን እንደምናረጋቸው አላውቅም። እግዚአብሔር ከብዳ ጠራኮ ወይኔ ውመትን ዛሬ ከፍተው ጫ ይሆናል። በቃ ባነሳችሁ አነሳዋለች ወይ ለምን ጭቅጭቃችሁ ሰልች ተዋታች በጣም በጣም አንድ አይነቱ እንትን ከሆነ ማግኘት አልፈልግም ሁላ እያለች ነበር። የሆነ ቀን ማለት ነው ያገኘኋት ዕለት ሁሉም ተመሳሳይ ነው የሚያወራኝ ስለዚህ ማግኘት አልፈልግም እያለች ነበረ። አዎ አነሳችሁ ሩታዬ እንዴት ነሽ ወዬ ሩታዬ እንዴት ነሽ ሄላ ይሰማል እንዴት ነሽ ሩታዬ አለው ቡዜና ኤልዱ ሆነን ነው የደወልንልሽ ስልክሽ በመከራ ነው ሰራው አይሰራም ስልክሽ በመከራ ነው እየሰራልን። እቤትም ስንሄድ የለሽም እና እቤትም ስንሄድ አጣንሽ እቤትም ስንሄድ አጣንሽ። እና እንዴት ነሽ? እርግዝናው እንዴት እያደረገች ነው? አሪፍ ነው። ሄሎ፣ አዎ። እና ምንድነው መሰለሽ የደወልንበት ምክንያት ትናንትና ቪዲዮ አይተን ያየነው ነገር ደስ ስላላለን ነው። እኔና ኤልዱ ሆነን ነው ምን ደውልልሽ። አዎ፣ አዎ፣ አንድ ላይ ነው። እና ምንድነው ሀሳብ የምሰጪበት ተመሳሳይ ነው። ይሄንን ነገር ሁሌም ስናወራሽ ግን አይከብድም? ምን ተሰማሽ ማለት አሁን በዚህ መልኩ አብርሽ መሆን አይከብድም? ከሌላ ሰው ጋር አይ ትናንትና የመጣሽበት እንትን ደስ አላለኝም፣ ለዛ ነው።

ለውጥ አድርገሽዋል እሱንማ አዎ ልክነሽ ልክ ነሽ እኮ ጓደኛ ሊኖርሽ ይገባል ግን በውስጥ ብታረጊው አይሻልም አሁን በእንደዚህ አይነት መልኩ አሁን ሰው ስም በምን ይረዳሻል አሁን ማለት ከሱ ጋር ውስጥ ላይ ቢሆን ጓደኛ ልክነሽ ነሽ ቢኖርሽ ኖርማል ነው ግን ሚዲያ ላይ ባይሆን ጥሩ ነበር ያው አይቼ በአካል ነበር ለአውራ ልናወራሽ የፈለግነው ግን ስላላገኘንሽ ነው አይደል ኤልዱ አው ቤት መተን ነበር እንዳለች እኮ። አው እንዳልንሽ ስልክሽ ማይሰራም አይሰራም ነበርና ቤት መተን አላገኘንሽም። በዛ ነው አሁን ይደወልንልሽና እንደዛ ደግሞ ያው አልፈለግንም ነው። ቀጥታ አንቺ ማግኘት ነበር የፈልግነው ያው ውጅን ብር ነው ሰሞኑ ይያየነ ያለው ነገር እንደዛ እንዳይፈጠር በሚል ነበር እኮ። በቃ ይህንን ነገር ነው አሁንም ልጫነሽ ወይ ወይ ሳይሆን ያው ነገሮችን እንዲባት አደርጋቸውና በውስጥ ማድረግ ያለብሽን አድርጊ እና ማድረግ ያለብሽን አድርጊ፣ ሚዲያ ላይ እንትን እንዳትዩ እና ደግሞ እናወራለን። በአካል አግኝቼ አወራሻለሁኝ። የልዱዬም እንደዛው ብትቼ አመቻችና እንገናኝ። በቃ በቃሽ፣ ተገናኝተን እናወራለን። አሁን ይሰማል። በቃ እንገናኛለን። በቃ ተገናኝተን እናወራለን። እሺ፣ በተረፈ ራስሽን ጠብቂ። ቻው። በቃ ራስሽን ጠብቂ። ቻው። በቃ እናወራለን። እሺ። ይቆራረጣል የኔ ውድ፣ ለዛ ነው። ሽሩ ታዬ ይቆራረጣል፣ ለዛ ነው። እሺ አሁን ከሰራልኝማ፣ በቃ ዳውልሻለሁ። አሁን ትንሽ ቆይቼ ዳውልሻለሁ። እሺ ቻው። እና ውድ ቤተሰቦች ያው የሰማችሁትን ይመስላል። ያው ብዙም አልተደማመጥንም፣ ኔት አይሰራም። ለምን አካባቢሽ ኔት ወርክ አስቸጋሪ ነው? አይገርምም ወይ? በጣም በተለይ አሁን ላይ መብራት የለምና፣ መብራት ደግሞ ሲጠፋ በጣም ነው ኔት ወርክ የሚያስቸግረው። ብዙ ልንደማመጥ አልቻልንም። ማለት ብዙ እናወራታለን ብዬ አስቤ ነበር። እውነቱን ለመናገር ያለውን ነገር በደንብ እናወራለን ብዬ አስቤ ነበረ፣ ግን ኔትወርክ ሊያደማመጠን አልቻልንም። ግን እሷን አሁን ከካሜራ ጀርባም ደውለን በደንብ እናወራታለን እናወራታለን ስንገባ ስልክ ከሰራልን በደንብ እናወራታለን። ነገሮች ይስተካከላሉ ብለን እናስባለን ማለት በቃ ቢስተካከሉ ደስ ይለናል በጣም ደክሞናል እ ከዚህ በፊትም ብየዋለሁኝ እና ነገሮች በጣም እንትን እያሉ ነው እና ጊዜ በጣም እንትን ብለሻለንው ለምን እንዳልኩ ታውቂያለሽ በቃ ማለት እስቲ እናውራታለን አይሻልም ምክንያቱም ጓደኛዬ ነው ምናምን አለች የመጣው ልጅም እስቲ በውስጥ ማውራት ያለብን እናውራለን በቃ አዎ እንደዛ ነው እና በጣም ከባድ ነው። እስኪ የተቻለንን እናደርጋለን ቤተሰቦች። አዎ የተቻለንን እናደርጋለን በቃ። ዙሪያው ላይ የምታራግቡ ሴቶች ከዙሪያቸው ጥፉ። በጣም ይቅርባችሁ። የራሳችሁን ላይፍ፣ የራሳችሁን ህይወት ኑሩ። አይሻላቸው? አዎ በትክክል የሆነ ጊዜ የሆነ ላይፍ ነበራችሁና አሁን መጣችሁ የልጁን ህይወት አትበጥብጡት። አዎ ይሆናል ድጋሚ ለመበጥበጥ እንጂ ሲጀመር እንደማይሰካላቸው እኮ ያውቃሉ? አዎ እኔ ከዚህ ፊትም ብዬዋለሁኝና ምን ማለት ነው አንድ ያገባን ልጅ ተመልሶ መቶ የሆነ ጊዜ አብረን ላይፍ ነበረን ብሎ ተመልሶ መቶ የእሱን ላይፍ ድጋሚ ማበላሸት ምን ማለት ነው? ይሄ ለራሳችሁ፣ ለሱ እንኳን ታውትና ለራሳችሁ ክብር ካላችሁ ያንን ነገር አታድርጉ፣ ይቅርባችሁ ያ ነው ነው የምለው። ይሄ በእግዚአብሔርም በሰው ዘድን በጣም ነው የሚያስጠላው። በጣም በፍጹም መሆን የሌለበት ነገር ነው እና የተጠላ ጉዳይ ነው። የቤተሰብ ጉዳይ ደግሞ የቤተሰብ ነው። ሁሌም የሆነ ችግር ፈጠርኩ ብላችሁ ይሳካላችሁ እንዳይመስላት። ምክንያቱም ቤተሰብ ቤተሰብ ነው ሁሌም። ያንን ነገር ደግሞ በብዙ አይተናል እኛ በብዙ በኩል ስለዚህ ምንም ላትፈጥሩ አትንጨርጨሩ ማለት ነው። አይመስልሽም? የሚዋደድ ሰው ደግሞ አብረሽ እና ሮታ ደግሞ ስለሚዋደዱ ነው የምር። አሁን ያው ልጅነትም እልህ መጋባት ቢኖርም ግን በጣም ነው የሚፋቀሩት፣ በጣም ነው የሚዋደዱት። የሆነ ሰዓት እንትን ናቸው ማለት ነገሮች ተስተካክለው አብረው መሆናቸው አይቀርም ደግሞ ይሆናሉ ብዬ አስባለሁ። በዚህ አይቀጥልም ነገሮች እና ብቻ መጥፎ ነገር የምታደርጉ ሰዎች ተቆጠቡ። በዚ አጋጣሚ በእውነት ይበቃል። በቃ ሰለችና ሆነ በየሱስ አንድ አይነት ርዕስ ላይ መምጣት እኛም የራሳችን ሕይወት እንኑርበት ቤተሰቡም ይኑርበት በእውነት እና እንደዛ ነው የምለው። በተረፈ የተቻለንን በውስጥ ማድረግ ያለብንን እንደነገርኳቸው አሁንም እናደርጋለን። ያው ሚዲያ ላይ ስለተሰጣ ነው እንጂ አሁንም በእነዚህ መልኩ ባንመጣ ደስ ይለናል። ግን አስተውታል ኦልሬዲ ሚዲያ ላይ እና እንደዚህም እኮ እንትን የሆነ ነገሮች የከበደባቸው ነገሮች የገነነባቸው ኦልሬዲ እነሱ ሚዲያ ላይ ያሉ ሰዎች ስለሆኑ ነው እንጂ በጣም በየቤቱ በየቤቱ ስንት ጉዳ፣ አለ ስንት መከራ አለ። ከዚህ የባሰ የሚያሳልፍ ሰው አለ። ያው አደባባይ አልወጣም እንጂ የእነሱ ግን በቃ ሁሉ ነገር ስለሚታይ በሁሉ ነገር የሚታወቁ ስለሆኑ ገነነ። በቃ ትንሹም ነገር ይገንባቸዋልና ከዚህ የባሰ ብዙ የሚያሳልፍ ሰው አለ። በነገራችሁ ላይ ካሜራ እንትን ማይሮ በየቤቱ ስንት ጉድ አለ። በጣም በጣም ብዙ እንትኖች አሉ። እግዚአብሔር ያን ነገር ያስተካክልልን እና እንደዛ ነው እንግዲህ መድኃኔዓለም የነሱልም ልብ ይመልስልን እና ወደ ራሳቸው ተመልሰው ነገሮችን በቃ ይሁን የሚጎዳቸውን ሰው አውቀው ከሰው ቢርቁ በቃ እውነት፣ አሁን ላይ በቃ ጊዜው ከፍቷል። በጣም ለምን እንደሆነ አላውቅም። በጣም ይሁን ያንቺን ሰላም ያንቺን ፍቅር አይፈልግም። አብዛኛው ሰው አይፈልግም። ለምን እንደሆነ አላውቅም። ይሁን ስትደሰቺ ስትዋደጂ ለቁ ሰባት ሰው ደስ አይለውም። እና ያን ነገር ደግሞ እነ አብርሽ እነ ሩታ ተገንዝበው ወደ ራሳቸው ቢመለሱ በጣም ደስ ይለኛልና፣ ይሄን ነው ማስተላለፍ የምፈልግ። እና የነሱን ሰላም የሚፈልግ የለምና እባካችሁ የሰውን እናንተ አብዛኛው የናንተ እናንተ መጥፎ ነው የሚፈልገው እና ያንን ተረድታችሁ ወደ ራሳችሁ ተመለሱ፣ ባካችሁ፣ እባካችሁ፣ እውነት ነው፣ በእውነት እና ይህን ይመስላል እንግዲህ። ከዚህ ውጭ ምን እንላለን? ሰላሙን ያምጣላቸው ለእኛም በደስታቸው እንድንደሰት ያድርገን። ሀዘናቸውን ሳይሆን መከፋፈላቸውን ሳይሆን፣ መልካምነታቸው፣ ሲስቁ ሲጫወቱ ከልጃቸው ጋር ሆነው ለማየት ያብቃል።